ሰላም፣ ጤና ይስጥልን ውድ ተመልካቾቻችን፣ ይህ ከአዲስ ከተማ ኮሚኒኬሽን የሚተላለፍላችሁ ሳምንታዊው አዲስ ሳይበር ዜናችን ነው። በቅድሚያም ዋና ዋናዎቹን የአዲስ ከተማ ክፍለ ከተማ አስተዳደር የመስቀል ደመራና ኢሬቻ በዓላት በሰላም እንዲጠናቀቁ ላደረጉ የሰላም ሰራዊት አባላትና ለሌሎችን ባለድርሻ አካላት የምስጋና ፕሮግራም አካሄደ። በየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ የተመራ የአመራር ቡድን በአዲስ ከተማ ክፍለ ከተማ የልምድ ልውውጥ አካሄደ። የአዲስ ከተማ ክፍለ ከተማ አስተዳደር የመስቀል ደምራና ኢሬቻ በዓላት በሰላም እንዲጠናቀቁ ላደረጉ የሰላም ሰራዊት አባላትና ለባለድርሻ አካላት የምስጋና ፕሮግራም አካሄደ። የክፍለከተማ አስተዳደሩ የመስቀል ደምራና ኢሬቻ በዓላት ሰላማዊ ሆነው እንዲጠናቀቁ የማይተካሚ ናቸው ለተወጡ አመራሮች የሃይማኖት አባቶች፣ አባገዳዎች፣ የሰላም ሰራዊት አባላት፣ የጸጥታ ኃይሎች፣ የህዝብ አደረጃጀቶችና ፎሌዎች ምስጋና አበርክተዋል። በፕሮግራሙ ንግግር ያደረጉት የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ የሰላምን ዋጋ በመረዳት በመናበብና በመቀናጀት በመስራታችን ህዝባዊ በዓላቱ ያለምንም ኮሽታ ሰላማዊ ሆነው እንዲጠናቀቁ ርብርብ ያደረጋችሁ በሙሉ በአስተዳደሩ ስም አመሰግናለሁ ሲሉ ገልጸዋል። የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ የተመራ የአመራር ቡድን በአዲስ ከተማ ክፍለ ከተማ የልምድ ልውውጥ አካሄደ። የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ የአስተባባሪ ኮሚቴ አባላትን ጨምሮ በየደረጃው የሚገኙ አመራሮች በአዲስ ከተማ ክፍለ ከተማ አስተዳደር እየተሰራ ያለውን የተቀናጀ ሞዴል ብሎክ መንደርን አስመልክቶ ጉብኝትና የልምድ ልውውጥ አካሂደዋል። የአመራር ውህደትና ቁርጠኝነትን በመላበስ አዲስን እንደ አዲስ በሚል መርህ ዘርፈ ብዙ ተግባራት እየተከናወኑ መሆናቸውን የገለጹት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ የየካ ክፍለ ከተማ አመራሮች ከኛ ጋር ልምድ ለመቅሰም መርጠው በመምጣታቸው እናመሰግናለን ብለዋል። የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ ፍጹም ኃይሌ በበኩላቸው የአዲስ ከተማ አመራሮች ተሞክሮ ለማካፈል አሳዩን ቀናነትና ፈቃደኝነት ምስጋና አቅርበው የተወሰዱ ልምዶችን አዳብሮና እሴት ጨምሮ የተሻለ አፈጻጸም ለማስመዝገብ ስንቅ የሚሆን ስራዎችን መመልከት ችለናል ሲሉ ተናግረዋል። በክፍለ ከተማው አዲስን እንደ አዲስ በሚል መነሻነት እየተሰሩ ካሉ የልማት ስራዎች መካከል በአንድ ወር ጊዜ ውስጥ ህዝቡን ያሳተፈ የአካባቢ ልማት ስርዓትን በመስራት ክፍለ ከተማውን ጽዱ፣ ውብና ማራኪ እንዲሁም ለኑሮ ተስማሚ ለማድረግ አመርቂ ስራ መሰራቱን የአዲስ ከተማ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ስፈት ቤት ኃላፊ አቶ ዞሪን ኮርሜ አስረድተዋል። ሀገራችን ኢትዮጵያ ወደ ከፍታ ለመውጣት የምታደርገውን ጉዞ የመንግስት ሰራተኞች ከፊት ሆነው መምራትና የተሟላ ድጋፍ ማድረግ አለባቸው ሲሉ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነ ተናገሩ። በአዲስ ከተማ ክፍለ ከተማ አስተዳደር ከስትራቴጂያዊ ኩስመና ወደ ታደሰ ቁመና በሚል መሪ ቃል አጠቃላይ ከመንግስት ሰራተኞች ጋር ውይይት ተካሂዷል። መድረኩን የመሩት የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነ ሀገራችን ኢትዮጵያ ወደ ከፍታ ለመውጣት የምታደርገውን ጉዞ የመንግስት ሰራተኞች ከፊት ተሰልፈው በመምራት የተሟላ ድጋፍ ማድረግ አለባቸው ሲሉ ገልጸዋል። የክፍለ ከተማው ምክትል ስራ አስፈጻሚ እና የስራ ክህሎት ጽህፈት ቤት ኃላፊ ወይዘሮ እቴ ማርጌታቸው በበኩላቸው ሀገራችን በርካታ ሜጋ ፕሮጀክቶች፣ የልማት ስራዎች እንዲሁም ተቋማዊ ሪፎርም በማድረግ ከኩስመና ለማውጣት ከፍተኛ ስራ እየተሰራ መሆኑን ጠቅሰው የመንግስት ሰራተኛው ሀገራዊ አጀንዳዎችን በመገንዘብ እና በመደገፍ የራሱን አስተዋጽኦ ማበርከት ይገባቸዋል ሲሉ አሳስበዋል። የክፍለ ከተማው ፐብሊክ ሰርቪስ እና የሰው ኃይል ልማት ጽፈት ቤት ኃላፊ አቶ ሚፍታ ውልጫፎ በበኩላቸው ዓለም ከሉዓላዊነት ወደ አዲስ ጂኦስትራቴጂያዊ የበላይነት እየተለወጠች በመገኘቷ ሀገራችን ኢትዮጵያ ቀደም ብላ ከነበረችበት የኩስመና ሁኔታ ወደ ታላቅ የታደሰ ቁመና ጉዞ ላይ ትገኛለች ብለዋል። ሀገራዊ ዲሞክራሲያዊ ግንባታን በጽኑ መሰረት ላይ ለማቆም የመራጭ ተመራጭ ጠንካራ ግንኙነት ወሳኝነት እንዳለው ተገለጸ። በአዲስ ከተማ ክፍለ ከተማ ከሁሉም ወረዳ የተወጣጡ ነዋሪዎችና የከተማ ምክር ቤት አባላት በተገኙበት የመራጭ ተመራጭ መድረክ አካሂዷል። የአዲስ ከተማ ክፍለ ከተማ ምክር ቤት ዋና አፈ ጉባኤ አቶ በቀለ ጉታ ለህዝብ ተጠቃሚነትና አገልግሎት አሰጣጥን፣ የልማት ስራዎችን፣ የመልካም አስተዳደር ችግሮች እንዲሁም ማህበራዊና ኢኮኖሚያዊ ጥያቄዎችን በአግባቡ እንዲመልሱ የምክር ቤት አባላት እየሰሩ ይገኛል ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የዋጋ ንረትን የማረጋጋት ተግባር መስራት መቻሉን፣ የትምህርትና የጤና ተቋማት መሰረተ ልማት ግንባታና ማስፋፊያ ስራዎች፣ በተለያዩ ሴክተር መስሪያ ቤቶች የአገልግሎት አሰጣጥ የማዘመን ስራ መሰራቱን፣ የማህበራዊና ኢኮኖሚያዊ ችግሮችን የማቃለል ስራ ማከናወን መቻሉን፣ በስራ እድል ፈጠራ በፍትሃዊ አሰራር ተጠቃሚነትን የማረጋገጥ እንዲሁም የሰላምና ጸጥታን የማስፈን ስራዎችን በሚገባ ማከናወን መቻሉን ለተሳታፊዎች አቅርበዋል። የከተማ ምክር ቤት የመራጭ ተመራጭ ትስስር አደረጃጀት ሰብሳቢ ወይዘሮ አምሳል ዋለ በበኩላቸው ሀገራዊ ዲሞክራሲያዊ ግንባታን በጽኑ መሰረት ላይ ለማቆም የህዝብ ተመራጭ ሁለንተና የተሳትፎ በከተማው በተለያዩ የህብረተሰብ ክፍሎች ፍትሐዊነትና ተጠቃሚነትን ለማረጋገጥ ጠንክረን መስራት ይገባል ሲሉ ገልጸዋል። ሙስናን መከላከል የአንድ ተቋም ተግባር ብቻ ተደርጎ መወሰድ እንደሌለበት የአዲስ ከተማ ክፍለ ከተማ የትራንስፖርት ቅርንጫፍ ጽፈት ቤት ስነ ምግባርና ጸረ ሙስና ዳይሬክቶሬት አስታወቀ። የአዲስ ከተማ ክፍለ ከተማ ትራንስፖርት ቅርንጫፍ ጽፈት ቤት ስነ ምግባርና ጸረ ሙስና ዳይሬክቶሬት ለቅርንጫፍ ጽፈት ቤቱ ሰራተኞችና ለባለድርሻ አካላት በሙስና ጽንሰ ሀሳብና መልካም አስተዳደር ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥተዋል። የቅርንጫፉ ስራ አስኪያጅ ኢንጂነር ሀዩ አለም ገና እንደገለጹት በበጀት ዓመቱ ስራ መጀመሪያ ላይ በስነ ምግባር ዙሪያ እንደዚህ አይነት ስልጠና መሰጠቱ ቀጣይ ስራችንን በተሳለጠ መልኩ ለመስራት አጋዥ መሆኑንና ዘርፉን በአገልግሎት አሰጣት በማዘመን እየተሰራ መሆኑን ገልጸው የህዝብን እርካታ በመጨመር ረገድ አገልግሎት ሰጪ አካላት ከስልጠናው ያገኙትን ግንዛቤ ተግባራዊ ማድረግ ይጠበቅባቸዋል ብለዋል። ለዛሬ ያዘጋጀንላችሁ የሳምንቱ ዜናዎች ይህንን ይመስሉ ነበረ። ሳምንት ከሌላ ዜናዎች ጋር እስከምንገናኝ መልካም ሳምንት